አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናሊ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል አለሚን። እንደምታዩት እንግዲህ ዛሬ ደሞ ወደርሻ ወርጃለሁኝ ማለት ነው። ከዚህ በኋላ እንግዲህ ወደ ግብርና ነው። ያው ኢትዮጵያ ውስጥ ባሁን ሰዓት የሚያወጣው ግብርና ስራ ነው ተብሏል። እንግዲህ እንደምታውቁት በርበሬም ተወዷል። ያው በጃችን ልናመርት ነው። በቃ ሽንኩርት፣ ይሄ የምታዩት የሽንኩርት ፍል ነው እና አረም ላይ ነን አጎቴ ጋርም እያረምኩኝ ነው ላቸዋለው። በጣም ነው ደስ የሚለው ፀሐዩ ግን ያ አላህ፣ ቀንጥ ቀንጣችሁን ነው የሚለው። እንዴት እንደሚችሉት ገበሬዎቹ ወላሂ አላሁ ሙስተአን፣ በጣም ከባድ ነው። አላህ ያግዛችሁ። በጣም ፀሐዩ ድርቁ በስቷል። ያው እዚህ ቡርቃ ስለሆነ ጨፊው ታቁታላችሁ መቼም እና በውሃ ነውና በውሃ እያጠጣ ፍል ተፈልቷል። ሽንኩርት ምናምን በአካባቢም ሽንኩርት እየተነቀለ ነው ያለው እና ይህንን የመሰለ ሽንኩርት ሀገራችን ላይ እየተመረተ በጣም ደስ የሚል ቲማቲም ቃሪያም ይተከላል ያው በርበሬ እናገኛል ተክለን ማለት ነው ሶ እንግዲህ ግብርና ያዋጣል እያልን ገበሬ ልንሆን ነው ምን ትላላችሁ አሁን ላይ ያው ዘመናዊ ገበሬ ማለት ነው። በመኪና ነው ከፍላችሁ ማሳረስ ትችላላችሁ። በመኪና የሚሰራውን ነገር በሰራተኛ ታሰራላችሁ። ያው መሬት ምናምን አሁን ላይ እየተሸጠ ነው። ለዓመት ለስድስት ወር ለምትፈልጉበት ጊዜ መሬት ስለሚሸጥ በቃ በገንዘባችሁ ገዝታችሁ ሌላ ሰው እንደዚህ በጉልበት እያሰራችሁ መኪና እያሳረሳችሁ ግብርና መስራት ይቻላል ሀገራችን ላይ እና ብዙ የሴት ገበሬዎች ሞልተዋል እንግዲህ እኔም ወደዛ ልቀላቀል እንዴ እያልኩኝ ነው መጀመሪያ እስኪ ልል መደው ብዬ አረም እያረምኩ ነው ብላችኋለሁ ውዶች ዬ እንደምታዩት ማንጎ አለ ቡርቃ እስኪ የሚያቀ ይህንን ማንጎ ያው በኢንቨስተር ምናምን ያው ኢንቨስት የሚደረግ ማንጎ ስለሆነ ማለት ነው እና እንደ ምንጠራው እንደ ስም ቦታውን ኢንቨስተሩ ማለት ነው ብለን ነው የምንጠራው እላችኋለሁኝ እና ከኢንቨስተሩ ግቢ ዛ ሂጄ የነበረ እንደምታዩት ውስጡ ስትረገጡት ሳሩ ራሱ እንደዚህ ነው በጣም ነው የሚያምረው ወላሂ ማንጎዎቹ ደግሞ ይሄ የእንትን ማንጎ ነው ምንድን ነው ተዳቅሎ ምናምን የሚባለው ማንጎ ከተዳቀለ አጭር የሆንና እድሜውም ትንሽ ይሁንና ነገር ግን እንደምታዩት ወላሂ ስታዩቸው በጣም አጫጭር ናቸው ዛፎቹ። ግን ዝምም ነው የሚያደርጉት ማንጎ ትላልቅ፣ በጣም ትላልቅ ነው። ስታዩት ራሱ ያስገርማቸዋል። በጣም ትላልቅ ማንጎ ነው። እና ከቪዲዮ ላይ እንደውም በደንብ አያስተዋወቅም። እስኪ ካስተዋወቀ በደንብ ሰፋ አድርጌ እንትኖች ማንጎዋ ዛፏ አጠር ብላ እንደምታያቸው ማለት ነው አጫጭር ናቸው። ግን ዝምም ነው የሚያደርጉት ትንሽ የዛፍ ትመስላለች፣ ግን የያዘችው ጉድ! ሱብሃን አላህ በጣም ነው ደስ የሚለው እና እንደዚህ ፍራፍሬ ቦታ ምናምን ስትሄዱ ያለ እንደኔ የሚወዳለ፣ ግን ሳየው ራሱ በጣም ነው ምዝናናው ምንም መብላት ምናምን ሳይሆን በቃ ስታዩት እንደዚህ ደስ አይልም? ማሻአላ ማሻላ ማሻአላ በሉ ትላልቅ የድሮ ዛፍም የድሮ ማንጎ አለ። ትላልቁ እንደምታዩት፣ ይህ እነዚህ አዲስ አዲስ የተተከሉ ናቸው። በቃ በእናንተ ቁመት በሰው ልጅ ቁመት ከሆኑ ራሱ ያፈራሉ። በጣም ነው ደስ የሚሉት እና ዝምም ነው የሚያደርጉት። ማንጎ እንዴት ትላልቅ እንደሆነ ላሳያችሁማ። ሱብሃን አላሁ ወላ ጠጋ አድርጌ ያሳያችኋለሁኝ። አዩት እስኪ እንዴት ትልልቅ እንደሆነ ይሄ አፕል ምናምን የሚባል መጥቷል እኛ ጋ፣ እሱ ሳይሆን ይሄ ባለ ጭረቱ ማንጎ ነው። አያችሁት እንዴት ትላልቅ እንደሆነ ምላችሁ። ያኔ በእርግጥ እዛ ሳውዲ ምናምን ከዚህ በላይ ትልቅ ልታዩት ትችላላችሁ፣ ግን ኢትዮጵያ ውስጥ እኔ እንዳየሁት ኢትዮጵያ ውስጥ ያለ ማንጎ ብዙ ካየኋቸው እነዚህ በጣም ትላልቆች ናቸው። ትላልቅ በቃ ጥር ብለው ዛፎቻቸው ሲያማምሩ ማሻላ ማሻላ በጣም ነው ደስ የሚሉት እና ይህንን ይመስላል። ውሃው ያው እዚሁ በሞተር ምናምን እንደዚህ ውሃ ይጠጣል። መሌ ይሄ በዚህ ውስጣ ውስጡ መሌ ይቀደድለታል። ከዛ ያው ያን ቤቱ የምታዩት ለዚህ አገልግሎት የሚሆን ነው የሚያስቀምጡበት ማንጎ ሲቃላ ምናምን የሚቀበርበት በኬሻ በኩንታል ምናምን እየተደረገ ይታሸግና ወደ ሌላ ሀገር ነው እንትን የሚለው ተጭኖ የሚሸጠው ማለት ነው። የሚገርማቸው አሁን ይሄ ቀይ ከለሩ እንደምታዩት ቅልት ያለ ነው። ግን እንትን አላለም አልቀላም። ያው ቢቀብሩት እየቀበሩ ብዙ ጊዜ እንትን ይላሉ ይጠቀማሉ። ግን ስታዩት ልክ እንትን ነው ቱፋ ነው የሚመስለው። ላይ አልበሰለም። የበሰለ ይመስላችኋል በሩቁ ስታይ፣ ግን አልበሰለም። እና እንዴት ነው የሚያምረው? ያአላህ እኔ መቼም ወደዚህ ወደ እርሻ ምናምን መምጣት በጣም ነው ደስ የሚለኝ፣ በጣም ከምንም በላይ መሌ ውሃ የሚሄድበት ይሄ አሁን ማንጎ እንደዚህ ተከፋፍሎ የሚሄደው ይሄ እቺ ውሀይቱ ማንጎ የሚጠጣው ውሀ ነው። ይሄ በውስጥ ለውስጥ ይሄዳል። በማንጎ ይሄንን ይጠጣል ማንጎ። ከዛ ወደ ሌላ ሰው እርሻ ምናምን ይሄዳል። ከዚህ በታች ያለው የግለሰብ ስለሆነ ማለት ነው። ይህም ቤቱም ያለበትም እንደዛው ለማንጎ እንትን ነው ለኢንቨስተሩ ማለት ነው ነውላችኋለሁኝ። እና ወደታች ወደ እርሻው ወደሚሄድበት ወደ አጎቴ እርሻ እየወረድኩኝ ነው። መንገዱ ይሄንን ይመስላል። በቀሉ አለ። በቆሎም ብቻ በውሃ ካለ የማይሰራ ነገር የለም። በውሃ ማለት ነው። እና ደስ ይላል ግብርና በጣም አሪፍ ነው። በተለይ ደግሞ ቤታችሁ አካባቢ ቤታችሁ ግቢያችሁ ውስጥ እንደዚህ ሰፋ ያለ ቦታ ካላችሁ ፍራፍሬ ነገር እንደዚህ መትከል፣ ቲማቲም፣ ሰላጣ፣ ጎመን ከምንም በላይ አዋጭ ነው ብዬ የማስበው ለእጃችሁ ገንዘብ አያሳጣችሁም። ቦታ ካላችሁ ክፍት ቦታ ማለት ነው። በቃ ተዘሩበት አላችሁ። እንደዚህ ፍራፍሬዎችን ማለት ነው ትተክላላችሁ፣ ታለማላችሁ። ግቢ ቢኖረኝ ብንከባከብ፣ እንደዚህ አይነት አታክልቶችን በጣም ነው ከምንም በላይ ደስታ የሚፈጥርብኝ። በቃ ገንዘብ ባላገኝ ራሱ በቃ ለራሴ ለቤት ብጠቀመው በጣም አሪፍ ነገር ነው። እና ይህንን ይመስላል እላችኋለሁኝ፣ ውዶች በጣም ደስ ይላል። ግብርና እና ወደ ግብርና ልገባ ነው። እስኪ ምን ትላላችሁ እናንተ? ብትሆኑ ገበሬ መሆን ታስባላችሁ? ከውጭ መጣችሁ። ከውጭ የመጡ በነገራችን ላይ ከአረብ ሀገር የመጡ ልጆች፣ በግብርና የሚተዳደሩ ሴቶች አሉ። ሴቶች በጣም ጀግና ጀግና የሆኑ ሴቶች ማለት ነው። እና ግብርና ያዋጣል ሀገራችን ላይ፣ በተለይ ወደዛ ወደ ደቡብ የሆናችሁ ማለት ነው። ደቡብ ስላችሁ ከአዲስ አበባ ወደዛ ማለት ነው። እነዛ ወደዛ አካባቢ በጣም የሚለማበት አታክልት የሚለማበት ሀገር ነው። ለምለም የሆነ ሀገር ማለት ነው። እና ወደዚህም ወደኛ በውሃ እንደዚህ በመስኖ በጣም የምንጠቀም ከሆነ ተጠቃሚ ነው የምንሆነው። እና አብዛሀኛው አሁን የመንግስት ሰራተኛ ራሱ በቃ የመንግስት ስራውን መምህርም ከሆነ ምንም ከሆነ ይሰራል፣ በጎን ደግሞ ግብርና ይሰራል ማለት ነው። መሬቶችን እንደዚህ ይገዛል አሁን ላይ የተሸጡ ነው ብዙ መሬቶች የተሸጡ ነው። ለአስር ወር ለአመት ለስድስት ወር ለሁለት አመት እስከ አምስት አመት ድረስ ጭራሽም እየተሸጠ ነው። ያው በህጉ መሰረት ለጭራሽ መግዛት ቤት እንትን መግዛት አይቻልም እና ነው እንጂ እርሻ ቦታ መሸጥ መለወጥ አይቻልም በህጉ መሰረት፣ ለዛ ነው። ግን በህገ ወጥ መልኩ ሰው እየተጋዛ ነው። ለጭራሽ ራሱ የተገዛ ነው ለሰላሳ አመት ምናምን ተብሎ እንደ ኮንትራት ይገዛል እዛ ለጭራሽ ይሆናል ማለት ነው። እና እንደዚህ አይነት ነገር አለ። አሁን በዘመናዊ መልኩ ስለሚታረስ አሁን የመንግስት ሰራተኛው በሙሉ ደሞዝ ታውቃላችሁ። የመንግስት ሰራተኛ አስር ሺ ሀያ ሺ በወር ቢከፈለው ከምንም በቃ ሸምቶ ህል ጤፍ ምናምን ገዝቶ አይ በጣም እንትን ይላል። ከባድ ነው፣ አይቻልም ኑሮውና ሁሉም አሁን ገበሬ እየሆነ ነው። እላችኋለሁ እየተመረተ ነው ሁሉ ነገር ሀገራችን ላይ ከተመረተ ደግሞ በጣም ነው እንትን የሚለው በቃ ኑሮ ይረክሳል ብዬ አስባለሁ እኛም ወደ ግብርና ብለናል እና እስኪ አስተያየት ስጥን ገበሬ ሊሆን ወይስ እንዴት ነው ምን ትላላችሁ እስኪ ምን ሀሳብ አላችሁ ውሃው አያምርም ያው የድርቅ ውሀ ስለሆነ ትንሽ ይሄ አረንጓዴ ነገር አይጠፋውም እንጂ በጣም ነው ደስ የሚለው ውሀው ወፎቹ ሳ ደግሞ በጣም ደስ የሚሉ ወፎች፣ ከእንትን ዳር ከጭረቻ ዳር የሚገኙ ወፎች መልካቸው እንዴት እንደሚያምሩኝ ወላይ አስደስታሉ፣ ስታያቸው ራሱ። እና ቡርቃ ጭረቻው ይሄንን ይመስላል። በጣም ደስ ይላሉ። አታክልቶች ምናምን ገበሬው ያው ወደታች በዚህ አካባቢ አልዘነበም። በውሃ ነው እንደምታዩት ሰው የሚጠቀመው እንጂ ዝናብ ስለሌለ ድርቅ ስለሆነ እስካሁን ድረስ የዘራ የለም። ወደ ላይ ወደ እኛ አካባቢ ወደ ከተማው ብቻ ነው። እዚህ ጋ ደግሞ ይሄ የተቃጠለው ያው የተመነጠረ ነው። ብዙ ቦታ ስለያዘ ይሄ ቀን ጠርፋ የሚባል እሾህ በነገራችን ላይ በጣም ነው የሚሰፋው። በጣም ብዙ ቦታ ይይዛል። ለዛ እንደዚህ እሳት ይለቁበታል። መከት ማን ስን ይከተክታል፣ እንቀፈቅባል ስትሉ እሾህ ይወጋቸዋል። ለዛ እሳት ይለቁበታል እና ምን ጥርጥር ይላል እና ያጎቴ እርሻ ደግሞ ሁላችሁ ጥንቅሽ ዘርቶ ነበር። እና ያው በሰኔ ጥንቅሽ እኔማ እያልኩኝ እንዴ ወባ ይዘኛል፣ እና አልበላም እያልኩኝ ነበር። ብቻ ያው ልጆቹ ስለሚወዱት ወደ ቤት ይዤ ይሄዳለሁኝ። እንደውም ሰው ከጎረቤት ሲሰጣቸው እሪ እያሉ ነው። በእርግጥ ገበያ ላይ እየተሸጠ ነው። እና እንደዚህ አድርጌ ያዘጋጅላችኋለሁ። እንግዲህ ይዤላችሁ ሰርፕራይዝ ብዬ ለትናንሾች ልጆቼ ልወስድ ነው። ይቺ ጎጆ ደግሞ እንዴት ነው አታምርም? ያው እዚህ ላይ ነው የተቀመጥኩት እስካሁን። ፀሐዩ በጣም ከባድ ነው። ውጭ በጣም ነው ታዩ እንትን የሚለው እና ጥንቅሻችንን እዚህ ትንሽ እየበላላን ጎጆችን ውስጥ ቁጭ ብለናል። አንድ ሀፍታና በጣም ነው ቅዝቅዝ ያለው ውስጥ ውጩ በጣም ፀሐይ ቢሆንም ያው ውስጥ ላይ እንደዚህ ቀዝቀዝ ያለ ነው። ጥንቅሻችን እየበላን እስኪ ማን ነው ጥንቅሻ ያመረው? ላይክ ላይክ ያደርግ ቪዲዮ ማለት ነው። ትዝታ እንግዲህ አስተዋውስኳችሁ፣ ትዝታ ቀሰቀስኩባችሁ አይደል? በተለይ የገበሬ ልጆች ምናምን የገጠር ልጆች ሆናችሁ እንደዚህ የመስቃቃ ምናምን ይዛችሁ ወደ ግብርና ቦታ መትሄዱ ማለት ነው ውዶች። እና ትመስላለች ተመስላለች ሁሉአችን እንደምትወዱት ተስፋ አደርጋለሁ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሽ ያስቀምጣ። አላህ ሰላማችሁን ያብዛው። ጥንቅሹንም ኑን ብላ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።